በኢንዶኔዥያ ሱማትራ ደሴት ላይ የሚገኘው ሲንባብንግ ተራራ ሰኞ ላይ መፈንዳቱ ታውቋል። በዚህ ፍንዳታ አመድና ሌሎች የእሳተ ጎመራ ቁሳቁሶች እስከ 5000 ሜትር ከፍታ ወደ ሰማይ መፈናጠራቸውም ታውቋል። ከቅዳሜ ጀምሮ ለሁለተኛ ጊዜ የተፈጠረው ፍንዳታ ነው። የአካባቢው ነዋሪዎች እንዳሉት ድምፁ ልክ እንደ ነጎድጓድ መብረቅ ነበር፣ እስከ 30 ሰከንዶችም የቆየ ነበር። በደረሰው ፍንዳታ እስካሁን የተዘገበ የአካል ጉዳት ወይም የተከሰተ የሞት አደጋ አለመኖሩ የተገለጸ ሲሆን፣ ነገር ግን ሰዎች ከእሳተ ጎመራው ከእሳተ ጎመራው ፍልቂያ አፍ ቢያንስ አምስት ኪሎ ሜትር ርቀት ላይ መቆየት አለባቸው በማለት የሀገሪቱ የአደጋ መከላከያ ኤጀንሲ አሳውቋል። በእነሱ ሰዓት አቆጣጠር 10 ሰዓት 16 እና 11 ሰዓት 17 በሁለቱ ቀናቶች ሁለት የመፈንዳቱ ታውቋል። የመጀመሪያው ነጠብጣብ አመድ የእሳተ ጎመራ ፍንዳታ 5000 ሜትር ወደ ሰማይ ተፈናጥሮ የነበረ ሲሆን የእሳተ ጎመራው አመድ በተራራው አቅራቢያ ያሉ አካባቢዎችን በመሸፈን ሰማዩን አጥቁሮ አጨልሞት ነበር። የሲንባብንግ ተራራ እሳተ ጎመራ እንቅስቃሴ አልባ ከሆነ ዓመት ያስቆጠረ ሲሆን በድንገት እንደገና ቅዳሜ ለት መልሶ አገርሽቶበት ፈንድቷል። ነዋሪዎች በከፍተኛ ጥንቃቄ፣ ዝግጁነትና ንቃት እንዲጠባበቁ ሁለተኛ ከመንግስት የሶስተኛ ደረጃ ማስጠንቀቂያ ወይም በነሱ ሲያጋ አለርት ተሰጥቷቸዋል። የሀገሪቱ አደጋ መከላከያ ኤጀንሲ አባላት፣ የመከላከያና የፖሊስ አባላት እንዲሁም አጋሮች ጋር በመሆን ከ1500 በላይ የአፍና አፍንጫ መሸፈኛ ጭንብል ማከፋፈላቸውን ተገልጿል። በነገራችን ላይ ይህ እሳተ ጎመራ መልሶ የመጣው በ2010 ተኝቶ ከነበረበት 400 ዓመት በኋላ መሆኑ ሳይንቲስቶች የተናገሩት። በዚህ እሳተ ጎመራ 2014 በድጋሚ ፈንድቶ 16 ሰዎች ሲሞቱ ከሁለት አመት በኋላ ደግሞ ሰባት ሰዎች መሞታቸውን የሚታወስ ነው። ለመሆኑ እሳተ ጎመራ እንዴት ይፈጠራል? ማግማ ወይም የተቀለጠ አለት ከአለት ይልቅ ቀለል ያለ ነው፣ ስለዚህ ወደ መሬት ወለል ይወጣል። ማግማው ተፈናጥሮ ሲወጣ በውስጡ የጋዝ አረፋ ይወጣል። እንደ ላቫው ወለል ላይ ከመፈናጠሩ በፊት አፋጣኝ ማግማ በምድር ውስጥ ክፍት ቀዳዳ ያሉ ቀዳዳዎችን ወይም የአየር ማስገቢያ ቀዳዳዎችን ያፈነዳል። ማግማ ወፍራም ከሆነ፣ የጋዝ አረፋዎች በቀላሉ ማምለጥ አይችሉም። የዚህን ቀጣይ ክፍል እና ኢትዮጵያንስ በከፍተኛ ሁኔታ የሚያሰጓት እሳተ ገሞራዎች አሉ ካሉስ እነማን ናቸው የሚሉትንና በተጨማሪም በሌላ ስራ እስከምንገናኝ ስላዳመጣችሁን እያመሰገንን እንደ ፀሐይ የሞቀ እንደ ጨረቃ የደመቀ እንደ አበባ ያሸበረቀ ጊዜ እንዲኖራችሁ እመኝላችኋለሁኝ። ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይጠብቅ።